ጤና ይስጥልን፣ እንደምን አላችሁ የተወደዳችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያሰናዳናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናባችሁ አብሬያችሁ ቆያለሁ። በቅድሚያም በአማራ ክልል በ2017/2018 የምርት ዘመን በዋና ዋና ሰብሎች ምርታማነት ላይ ትኩረት ተደርጎ እየተሰራ መሆኑን የክልሉ ግብርና ቢሮ ገለጸ። ቢሮ እቅዱን ለማሳካት የባለሙያዎችን አቅም የማሳደግና ሌሎች የቅድመ ዝግጅት ስራዎችን እያከናወነ ነው። ባላለም ዝርዝር አለው። በአማራ ክልል በ2017-18 የመኸር ሰብል የምርት ዘመን 5.4 ሚሊዮን ሄክታር መሬት በዘር ለመሸፈን ታቅዷል። ከዚህም ከ187 ሚሊዮን ኩንታል በላይ ምርት ለማምረት ታስቧል። ይህን ለማሳካት የክልሉ ግብርና ቢሮ የተለያዩ የቅድመ ዝግጅት ሥራዎችን እየሰራ መሆኑን በቢሮው የሰብል ልማት ዳይሬክተር ዳይሬክተር ዶክተር ማንደፍሮ አስላክ ና የቢሮው ምክትል ኃላፊ አቶ ቃል ኪዳን ሽፈራው አስረድተዋል። በተለይም የባለሙያዎችና የተቋሙን የመፈጸም አቅም የማሳደግ ልዩ ትኩረት እንደተሰጠው ኃላፊዎቹ ገልጸዋል። ለተከታታይ ሶስት አራት ዓመት የማዳበሪያ አጠቃቀማችን የምክር ሀሳባችን ተመሳሳይ የነበረበት ሁኔታ ነው ያለው። በዚህ ዓመት ግን አዲስ የማዳበሪያ አይነትና አዲስ የማዳበሪያ ምክር ሀሳብ ነው ተግባራዊ እንዲሆን የሚጠበቀው ና ይህንንም አንዱ አጀንዳችን አንዱ የስልጠና ክፍል ያደረግንበት ሁኔታ ነው ያለው። እሱ ብቻ አይደለም። አንዱ የዚህ ክልል ምርትና ምርታማነት ማነቆ ያው አሲዳማ የአፈር ችግር ነው። እሱንን ከማከም ለዚህ ችግር መፍትሄ ከመስጠት አንጻር ይህንንም የስልጠናው አካል አድርገናል ነው። ሌላው ደግሞ ሰፋፊ ክላስተርን በስፋት ያለመተግበር፣ ሌላው ችግር ደግሞ ምክረ ሀሳብ ሙሉ ምክረ ሀሳብን አርሶ አደሩ እንዲጠቀም ከማስቻል አንጻር በሚጠበቀው ልክ ያልንበት ሁኔታ ነው ያለው እና እነዚህን ችግሮች ለመቅረፍ የሚያስችል ስልጠና ነው እየተሰጠ ያለ። በዚህ አመት ምን አቅጣጫ ተከትለን የምርት ግባችንን እናሳካለን ብለን አንዱ የያዝነው ስራ ባለፈው አመትም የተገበረ ነው። በተለየ ሁኔታ ሞዳሊት የሚያዘጋጀንለት የክላስተር አሰራር ላይ አሁንም በስፋት እንሰራለን። ሁለተኛው የአግሮ ኢንዱስትሪ ፍላጎትን ከኛ ክልል አኳያ የማሟላት ስራ ነው። በተለይ በቅባትና በጥራጥሬ ሰብሎች ትልቅ አቅም ያለው ክልል ነው እና ኤክስፖርትና ኢምፖርት ሰብስቲቱሽን በማጣጣም ረገድ ስራ የመስራት ስራ ነው። ይሄን እቅድ የግብርና ቢሮና በየደረጃ ያሉ ተቋማት ብቻ ሳይሆን ከምርምር ጋር ከዩኒቨርሲቲዎች ጋር ግብርና ጋር በጋራ የሚሰሩ ፕሮጀክቶች ጋር ጭምር በጋራ ሆነን የፓኬጅ እቅድ አቅደን ስልጠናዎችን እየሰጠ ነው የሚገኘው። ልሞስ በምርት ዘመኑ የአፈር ማዳበሪያ አቅርቦትና ስርጭት ችግር እንዳይገጥመው በቅንጅት እየተሰራ መሆኑንም ምክትል ቢሮ ኃላፊው ገልጸዋል። እንደ ክልል በመንግስት ደረጃ በልዩ ትኩረት ከሚሰሩ ስራዎች አንዱ የማዳበሪያ አቅርቦት ስራ ነው። በዚህ ረገድ እስካሁን ወደ ሁለት ነጥብ አምስት ሚሊዮን ኩንታል እንደ ክልል አስገብተናል። ከአምናው ብዙ የዘገየ አይደለም። አሁን ከእኛ ኳያ ትልቅ ስራ አድርገን እየሰራን ያለነው በክልላችን ቀድሞ የሚዘራበት አካባቢ አለ፣ የሚዘሩ ሰብሎች አሉ። በምዕራብ አመራው በተለይ በቆሎ በስፋት በሚሰራባቸው አካባቢዎች አሁን ሚያዝያ አጋማሽ በኋላ ዝናቡ ከጣለ መዝራት ይጀምራሉ። ስለዚህ ቅድሚያ ለሚዘራ ሰብል የመጣ ማዳበሪያ ቅድሚያ የማስገባት ባለፈው ዓመት እውነት ነው። ጭማሪ ያለው የማዳበሪያ ጭማሪ አለ። በዚህ ረገድ ምን ይደረግ የሚለውን መንግስት በልዩ ሁኔታ ርብርብ ካደረገበትና የድጎማ ስርዓት ኦልሞስት ወደ 83 ቢሊዮን ብር ድጎማ ያደረገበት ነው። በኩንታል ከ30700 ብር በላይ ድጎማ አድርጎ የማዳበሪያ ዋጋ ከዚህም ከፍ እንዳይል ከፍተኛ ኢንቨስትመንት የተሰራበት ስራ ነው። የስልጠናው ተሳታፊዎች በየአካባቢያቸው ለሚያከናውኑት ከእርሻ እስከ ድኅረ ምርት የመኸር ሰብል እንቅስቃሴ አቅም እንደፈጠረላቸውና የምርት እቅዳቸውን ለማሳካት ዝግጁ መሆናቸውን ተናግረዋል። ይሄ ባለሙያ በቂ እውቀት አግኝቷል ከሞላ ጎደል ይህንን እውቀቱን ወርዶ ለሰፊው ለቀበሌ ባለሙያ እና ቀበሌ ባለሙያው ደግሞ እንደዙ በየደረጃው ላሉ የልማት ቡድን አመራሮች አሉ፣ አርሶ አደሮች አሉ በገበሬ ማሰልጠኛ የስልጠና ስለሚሰጥ የ2017/18 የምርት ግባችንን ለማሳካት ከፍተኛ አስተዋጽኦ ይኖረዋል ብለን እንጠብቃለን። እኛም ቀጣይ ስልጠናዎች በዚሁ አግባብ በየወረዳውና በየቀበሌው እንዲሰጡ ክትትልና ድጋፍ እናደርጋለን። ግብአትና ቴክኖሎጂዎችን እንደጨምረን ለምሳሌ ምርጥ ዘርን፣ ማዳበሪያን፣ የእርሻ ድግግሞችን፣ እነዚህ የተለመዱ አሰራሮች ናቸው። በዋናነት ግን ቅድም እንዳልኩት እያስቸገረ ያለው አሁን ምንድን ነው የእውቀት ጉድለትም ብቻም ሳይሆን የተነሳሽነትም ችግር ስለሆነ እሱን እንደት መሙላት እንዳለብን ሰፊ ነገር አግኝተናል። ከዛ ውጭ ደግሞ በክላስተር በክላስተር መስራት እጅግ በጣም አዋጭ ነው። ምርትና ምርታማነትን ያሳድጋል። ለማኔጅመንት ምቹ ነው። በተመሳሳይ ሰዓት ነው የሚዘራው፣ በተመሳሳይ ሰዓት ይሰበሰባል። ተባይ ቢከሰትም እሱን ለመከታተል እና እንዳይከሰትም ጭምር ክትትልና ድጋፍ ለማድረግ ኢቭን የልማት ጣቢያ ሰራተኛው ለመከታተል በራሱ በክላስተር ሰብል ከተዘራ ምቹ ሁኔታ ስላለ እሱን በሰፊው ያየንበት ሁኔታ ነው ያለውና በርካታ አዳዲስ ነገሮችን እውቀት ያገኘንበት ስልጠና ነው ብሎ መውሰድ ይቻላል። ባለፉት ስምንት ወራት ከ26 ቢሊዮን ብር በላይ ካፒታል ላስመዘገቡ ባለሀብቶች የኢንቨስትመንት ፍቃድ መስጠቱን የደሴ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። መምሪያው ኢትዮጵያ ታምርት እኛ ምንሸምት በሚል መሪ ሀሳብ ከባለሀብቶችና ባለድርሻ አካላት ጋር የምክክር መድረክ አካሂዷል። ተመስገን አሰፋ ኢትዮጵያ ታምርት እኛ የምንሸምት በሚል መሪ ሀሳብ የደሴ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ከባለ ሀብቶች ና ባለድርሻ አካላት ጋር የምክክር መድረክ በደሴ ከተማ አካሂዷል። የመድረኩ ተሳታፊ ባለ ሀብቶችም በከተማ ለኢንቨስትመንት ዘርፉ ትኩረት በመስጠት እየተሰራ ያለው ልማትና ቅንጅታዊ ተግባር የሚበረታታ መሆኑን ተናግረዋል። ደሴ ሚስማር ፋብሪካ ሁለት ሺ አስራ አንድ ላይ ነው ስራ የጀመረው። መንግስት ባመቻቸው ሼድ ውስጥ ነበር የሚሰራው። ከ2011 ጀምሮ የመሬት ጥያቄ ሲያቀርብ ቆይቷል። ነገር ግን ለረጅም አመታት የመሬት ጥያቄ መልስ አላገኝም። 2016 ላይ ለፋብሪካ 2800 ካሬ ቦታ ተሰጠው። በከተማም ውስጥ ሆነ ከከተማም ውጭ በሆኑ በተለያዩ ወረዳዎች ከፍተኛ የንግድ እንቅስቃሴ እያደረገ ና ለብዙ ወጣቶችም የስራ እድል እየፈጠረ ያለ ፋብሪካ ነው። ያለንበት ግንባታ የጀመርናቸው ቦታዎች ጥሩ እንቅስቃሴ ያሉት ከተማ አስተዳደሩ መሬት በማቅረብ ነው እንግዲህ እየደገፈን ያለው። እንሻላ ወደፊት ግንባታዎቻችን አልቀው እኛ ደግሞ ተመልሰን ይሄው ጨርሰናል ብለን ምንደርስ የምንቀርብበት ሁኔታ ይኖራል። በቀጣይም በዘርፉ የሚስተዋሉ ችግሮችን በመለየት መስራት እንደሚገባም አመላክተዋል። መሬት አቅርቦት ላይ ይጎትታል አንዳንድ መንገድ ስራ የተለያዩ ወደ እንትኑ ስትገባ ብዙ ነገሮች አሉ። እንደገና መንገዶች ይፈርሳሉ። ውሃ አሁን በተለያየ ሰዓት ይሄዳል። ቶሎ ምላሽ ለመስጠት ያው ቶሎ ቶሎ ስራው ጋር አይሄድልህ። የመንገድ ችግር አለ፣ የውሃ ችግር አለ። ኃይል አቅርቦት ላይ እነዚህ ላይ ከአጋር አካላቶች ጋር በደንብ መነጋገር ቢችሉና ለብዙ ወጣቶች የስራ እድልን መፍጠር ስለሚችሉ መሰረታዊ ልማቶች ላይ ትኩረት ሰጥተው ቢሰሩ። የደሴ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ያለባቸው ሰይድ ባለፉት አመታት፣ ለኢንቨስትመንት ዘርፉ በተሰጠው ትኩረት ተጨባጭ ውጤት መመዝገብ ተችሏል ብለዋል። በበጀት አመቱ ዘጠኝ ወራትም ከ26.5 ቢሊዮን ብር በላይ ካፒታል ያስመዘገቡ 125 ባለሀብቶች የኢንቨስትመንት ፈቃድ እንዳወጡ ገልጸዋል። 125 የሚሆኑ ባለሀብቶች የኢንቨስትመንት ፈቃድ አውጥተዋለ። በእነዚህ ባለሀብቶች የተመዘገበው ካፒታል 26.5 ቢሊዮን ብር ይሆናል። ባለፈው አመትና ከዛ በፊት የግንባታ መሬት ተሰጥቷቸው ወደ ማምረት የገቡ ስምንት ኢንዱስትሪዎች አሉ፣ እስከዚህ ወር ድረስ ማለት ነው። እነዚህ ስምንት ኢንዱስትሪዎች እና ሌሎች የአገልግሎት ዘርፉን ተጨምሮ የፈጠሩ ስራ እድል 2224 አካባቢ የሚሆኑ ስራ እድል ፈጥረዋል ማለት ነው። የወጣቱንም የኢኮኖሚ ጥያቄ በመፍታት ትልቅ ሚና ተጫውተዋል። በቀጣይም በዘርፉ የሚስተዋሉ ክፍተቶችን በማስተካከል በመሬት አቅርቦትና መሰረተ ልማት ግንባታ ላይ የሚታዩ ችግሮችን ለመፍታት ይሰራል ብለዋል። ፈጣን የሆነ ምላሽ ስጡን መሬት በማቅረብ በኩል የሚለው ተገቢ ነው። ሁለተኛው ከኃይል አቅርቦት አኳያ ፓወር አቅርቦት በኩል የመቆራረጥ ቶሎ ምላሽ በመስጠት ተቀናይተን እየፈጣ እየሰራን ያለንበት ሁኔታ ቢኖርም አሁንም ቢሆን መሰረታዊ የሚባል ለውጥ በማምጣት ጥረቶች አሉ። የሚነሳው በባለ ሀብቱ ተገቢ ነው፣ ይህን መፍታት እንዳለብን በጋራ ተነጋግረን መድረኩም ሲጠቃለን እነዚህ ችግሮች ለመፍታት ያለመ ነው። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊ ተፈሪ ታረቀኝ ለኢትዮጵያ ታምርት ንቅናቄ በተሰጠው ትኩረት የተሻለ እንቅስቃሴ እንዲኖር በማድረግ ለበርካታ ዜጎች ቋሚ የስራ ዕድል መፍጠር መቻሉን ተናግረዋል። በርካታ ኢንዱስትሪዎች በመቋቋማቸው የተዘጉት ወደ ምርት በመመለሳቸው ለሰፊ ለሆነ የሰው ኃይል ቋሚ የስራ እድል የተፈጠረበትና ኤክስፖርት ተደራሽነትም ላይ በኢምፖርት ሰብስቲትዩሽን እንደዚሁ በርካታ ስራዎች ተሰርተዋል። በዚህ በጀት ዓመት በዘጠኝ ወሮ እንኳን ወስደን ብናይ እንደ አማራ ክልል ወደ 52 ሺህ ለሚሆኑ ዜጎች ቋሚ የስራ እድል የተፈጠረበት ወደ 131 ሚሊዮን የአሜሪካን ዶላር የውጭ ምንዛሬ ማግኘት የተቻለበት 43 የሚደርሱ ኢንዱስትሪዎች ክስፖርት አድርገው በዓለም ገበያ ላይ ይህንን ያህል የውጭ ምንዛሬ ማግኘት የተቻለበትና እዚሁ አምርተን ደግሞ የሀገር ውስጥ ገበያውን ከውጭ የምናስገባውን በመተካታችን 630 ሚሊዮን የአሜሪካን ዶላር ማዳን የተቻለበት ሁኔታ ነው ያለው። የምግብና አልባሳት እጥረት ከጊዜ ወደ ጊዜ እየተባባሰ በመምጣቱ መቸገራቸውን በደቡብ ወሎ ዞን ኩታበር ወረዳ የተጠለሉ ተፈናቃይ ወገኖች ተናገሩ። ተፈናቃዮቹ ከዕለት ድጋፍ ባለፈ መንግሥት በዘላቂነት እንዲያቋቁማቸው ጠይቀዋል። ትራኮን ትሬዲንግ በአግማስ ኢትዮጵያ አስተባባሪነት ከሁለት ሚሊዮን ብር በላይ የሚገመት የምግብ ግብዓቶችን ለተፈናቃይ ወገኖች ድጋፍ አድርጓል። ከድራሊ ተጨማሪ አለው የመጣውን እርዳታ በጣም አመሰግነዋለሁ። ደስ ብሎኛል። ሰጫችን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አሁንም ተደስቻለሁ እኔ ባይኔ ጠግብ ያለሁኝ። እነዚህ ወገኖች ከአራት ዓመታት በፊት ነበር ከኦሮሚያ ክልል ተፈናቅለው በደቡብ ወሎ ዞን ኩታበር ወረዳ የተጠለሉት። ላለፉት አመታት መንግስት፣ ባለሀብቶችና መንግስታዊ ያልሆኑ ድርጅቶች የተለያዩ እርዳታዎችን እያደረጉላቸው ሲሆን ትራኮን ትሬዲንግም በአግማስ ኢትዮጵያ አስተባባሪነት 22 ሚሊዮን ብር የሚገመት የምግብ ግብዓቶችን ድጋፍ አድርጎላቸዋል። ተፈናቃይ ወገኖችም ለተሰጣቸው ድጋፍ አመስግ ነው ከመንግስት ዘላቂ መፍትሄ እንሻለን ብለዋል። እስከ ዛሬ ድረስ ድርጅቶች፣ ግል ድርጅቶች ጠፍተውብን በጣም ተጨንቀን ነበር፣ ርቦንም ነበር። ወረዳው ብቻ በመሆኑ 15 ኪሎ ታደርሳለች አታደርስም፣ እየተሸገር ነበር። ዛሬ ደግሞ አምጥቶልን ደስ ብሎናል። ቀደምም እየደጋገመ እየደጋገመ ሲረዳን ነበር አሁንም ለወደፊት እንዲያው እንደዚሁ ቢቀጥልልን እንዲያው መንግስት ዘላቂ ኑሯችን ቢፈጽም ቢፈልግልን ለመጨረሻው ሰርተን ብንጠቀም ነበር የምንፈልገው። እንኳን ቤተሰብ ማስገባው አይደለም እዙ የተደሰትኩት ለእኔ ምሳም ራቴም ቁርሴ ሆኗል። አሁን ባልበላም ወዲ ሞልቷል አሁን። እዛ ምጀ ልጆች በደስታ ነው ይቀበሉኝ። አሁን ቤቴ በደስታ ተሞልቷል። እናንተ ኑሩልን ዘወተ ተጎናቸው ሆኖ የወገን ደራሽ ወገን ነው። ኑሩልን። አሁንም አላህ ከእናንተ ጀዛውን ይክፈል። የት ተቃል ለተደረገልን ድጋፍ ለመግለጥ ራሱ አቅም ያንሰኛል። አሁን እኛን አይደለም ው ህጻናቶቹን ተመለክቷቸው እንደሚፈለጥዙ ማስቸገር ነው እንጂ ውድሏችን ብዙ ነው። ኮብልስቶን ላይ ነው የምናድር ፍራሽ የለንም። አንጀታችን ባድሞ ነው አልሐምዱሊላ። እንኳን ችን ይዛችሁን ልመጣችሁ እናመሰግናችኋለን። እንወዳችኋለን። የትራኩንት ትሬዲንግ ተወካይ ኡመር ኢማም ድርጅቱ ለተፈናቃዮቹ ለሁለተኛ ጊዜ ድጋፍ ማድረጉን የገለጹት ትራኮን ትሬኒንግ ተፈናቃዮችን ለመርዳት ዛሬ ለምሳሌ በዚህ አካባቢ ላይ ለሁለተኛ ጊዜ ነው። መጀመሪያ ጊዜ ተፈናቅለው ሲመጡ የዛሬ አራት ዓመት አካባቢ እንደዚሁ እዚህ ቦታ ላይ ተገኝቼ ለነዚህ ሰዎች እንዲደርስ ተደርጓል። ከዛ በመቀጠል ደግሞ አሁን ዘንድሮ እነዚህ ሰዎች አሉ በሚባልበት ሰዓት ከደብረ ብርሃን ነው የጀመርኩት። ደብረ ብርሃን ልክ እንደዚሁ። እስከመቱ ከ2 ሚሊዮን 200 ሺህ ብር በላይ እዛ ድጋፍ አድርገው ከዛ ደግሞ ያው በዛሬ ዕለት እና በትላንትና ዕለት ደግሞ ገራዶ ላይ እና ኩታበር ይህንን ድጋፍ አድርገዋል። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ አቶ አሊሰይድ በበኩላቸው በዞኑ ከ40 ሺህ በላይ ተፈናቃዮች መኖራቸውን ገልጸው ትራኮን ትሬዲንግ ለተፈናቃይ ወገኖች ላደረገው ድጋፍ ምስጋና አቅርበዋል። በአጠቃላይ በእኛ ዞን ደረጃ ከ40 ሺህ በላይ ተፈናቃይ ያለን በመንግስትና መንግስታዊ ድርጅቶች ድጋፍ እየተደረገ ተፈናቃዮች ለባለፉት አመታቶች የቆዩበት ሁኔታ ነው ያለው ማለት ነው። በአጠቃላይ በዚህ ፕሮግራም ከሁለት ነጥብ ሁለት ሚሊዮን ብር በላይ ድጋፍ እየተደረገ ነው ያለው። ተጠቃሚ አንጻርም ስናየው ደግሞ 1600 አካባቢ ሰዎች ይህን ድጋፍ ያገኙበት ሁኔታ ያለው ማለት ነው። መንግስት በራሱ አቅም ለተፈናቀሉ የዕለት ደራሽ ምግብ ድጋፍ እያደረገ ይገኛል ያሉት አቶ አሊ፣ ነገር ግን የመንግስት ድጋፍ በቂ ባለመሆኑ ለባለሀብቶችና መንግስታዊ ላልሆኑ ድርጅቶች በቀረበው ጥሪ መሰረት ባለፉት ስምንት ወራት በዞኑ ከ130 ሚሊዮን ብር በላይ ድጋፍ አድርገዋል ነው ያሉት። ባለ ሀብቶችንና ሌሎች አገር አካላትን ጭምር ድጋፉን እንዲያስተባብሩ ቀርበው እንዳገዙ ሀብት እንደሰበስቡ ያላቸው ደግሞ እንዲለግሱ ጭምር ጥሪ አስተላልፈናል። ይህን ታሳቢ ማድረግ ደግሞ ብዙ የመንግስት አይነት ድርጅቶች እያገዙ ያሉበት ሁኔታ ነው ያለው። በባለፈው ስምንት ወራት ብቻ ከ130 ሚሊዮን ብር በላይ ለተፈናቃይ ድጋፍ ተደርጓል። በእኛ ዞን ደረጃ ማለት ነው። ይህን ተሞክሮ ደግሞ ሌሎች መውሰድ ያለባቸው። ሰውን አቅርበን ለዛሬ ምግብ ማቅረብ የዛሬ ህይወቱን ነው የምናሳድረው እንጂ ዘላቂ መፍትሄ ስለማይሆን በዋናነት እንዲህ አይነት ድርጅቶች በዘላቂ ልማት ላይ እያገዙ በዘላቂ ድጋፍ ላይ እያገዙ ስራ እድል ፈጠራን እያጠናከሩ ዘላቂ መፍትሄ አካል መሆን መቻል አለባቸው የሚል ሃሳብ ነው ያለኝ። ለተፈናቀሉና በችግር ውስጥ ላሉ ወገኖች የሚደረጉ ድጋፎች ተጠናክረው እንዲቀጥሉም አቶ አሊ ጥሪ አቅርበዋል። የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸውን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀናባቸው ነበርኩ። ጤና ይስጥልን።